አሰላሙ አለይኩም ወረህመቱላይ ወበረካቱ ውድ ተመልካቾቼ፣ እንዴት ናችሁ? ሰላም ናችሁ ወይ? ሁላችንም ሰላም ሰላም ብያለሁ። ዛሬ ይዤላችሁ ደግሞ የምቀርበው ምንድን ነው በህልም የሞተን ሰው የምታውቁት ሰው ሲሞት ማለም ነው። በርግጥ ከዚህ በፊት ቪዲዮ ሰርቻለሁ ስለሞተ ሰው ማንኛውም የሞተ ሰው ማየት፣ ከሞተ ሰው ጋር ማውራት፣ በአብዛኛው ቪዲዮ ሰርቼ ወደ መጨረሻ አካባቢ አለ ማለት ነው መጀመሪያ አካባቢ ላይ ዛሬ ደግሞ ይዤላችሁ ያመጣሁት ምንድን ነው የምታውቁት ሰው ሲሞት ለምሳሌ አባታችሁ ሲሞት፣ ወንድማችሁ ሲሞት፣ እህት ሲሞት፣ እናት ስትሞት የሚሰጠውን አስገራሚ ፍቺ ነው ይዤላችሁ የቀረብኩት። እናንተ በህልማችሁ አልማችሁ ደንግጣችሁ ፈርታችሁ ተነስታችሁ ምን ይሆን ፍቺው የምትሉትን ህልም ማለት ነው። በጣም እየገረማችሁ ነው ይህን ፍቺ የምትከታተሉት ማለት ነው። ስለዚህ ላይክ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። ሰብስክራይብ እያደረጋችሁ ደግሞ ቤተሰብ ሆኖ ለእኔ ራሱ ገርሞኛል። ማለት የሆነ እናቴ ሞታ ወይም አባቴ ሞቶ በህልም አይቼ ደንግጬ ስነሳ ምን ይሆን እያልኩ ስጨነቅ፣ ይህ ፍቺ ደግሞ በጣም ደስ የሚል እና ተስፋ ሰጪ ስለሆነ እስከ መጨረሻው ድረስ ተከታተሉ። አሁን ወደ ህልሙ እገባለሁ ማለት ነው። አንድ ወንድ ወይም ደግሞ ማንኛውም ሰው በህልሙ አባቱን መሞቱን በህልም ካየ እንግዲህ አባቱ ሲሞት በህልም ካየ በአጠቃላይ ለወላጆቹ ረጅም እድሜና የጤና ምልክት ተደርጎ ይፈታል ማለት ነው። አባት ወይ አባቱ ሲሞት ከተመለከተ እንደዚሁም እናት በህልም ከሞተችበት ደግሞ የህልማን አላሚ እቹ እናት ሃይማኖታዊ ጥንካሬዋንና ወደ ፈጣሪ መቅረቧን ያመላክታል። እናት በህልም ስትሞት ከተመለከታችሁ አንድ ሰው እራሱ ሲሞት በህልም ከተመለከተ የራሱ ሞት በቃ የሞታችሁ እንደሆነ በህልም ካያችሁ ደግሞ ራሳችሁ እንግዲህ እኔም ለሆን ይችላለሁ በህልሜ የሞትኩ እንደሆነ ካለም ወይ ማንኛውም ህልም አላሜ ራሱ በህልሙ ሞቶ ማለም ይሄ ፍቺ ምንድን ነው? በህይወታችን ውስጥ ደስታ እንደሚመጣና እንደምትደሰቱ የሚያመላክት ህልም ነው። የወንድማችሁን ሞት በህልም ማለም ደግሞ ወንድማችሁ ሲሞት በንን ብላችሁ ደንግጣችሁ ስትነሱ ወይኔ ወንድም የሞተ ብላችሁ ካለማችሁ ፍቹ ግን ምንድነው የበረከትና የተትረፈረፈ መተዳደሪያ እንደምታገኙ ምልክት ነው ማለት ነው በረከት መተዳደሪያ እርዚቅ እንደምታገኙ የሚናገር ህልም ነው የወንድም ሞት ማለት ነው ፍቹ እንደዚህ ነው ሌላው ደግሞ በህይወት ያለ ሰው የምታውቁት በህይወት ያለ ሰው በህልሙ በህልማችሁ ሲሞት ማለም ማንኛውም ሰው ሊሆን ይችላል፣ የምታውቁት ሰው ይሄ የቅናት ወይም የጥላቻ ስሜትን ሊያንጸባርቅ ይችላል ማለት ነው። አንድ ሰው መሞቱን አይቶ የሆነ ሰው ሞቶ በህልማችሁ ሰዎች ሲያለቁትና ሲያጥቁት ከተመለከታችሁ፣ ይህ ህልም ህልም አላሚው ሃይማኖታዊ ሁኔታውን ለማሻሻል ወይም ደግሞ ሃይማኖታዊን ቃሉን ለማደስ አስፈላጊ መሆኑን ሊያመላክት ይችላል። ለምሳሌ የይሄንን ህልም ሳብራራላችሁ የሰፈራችሁ ሰው ወይም ጎረቤት የሆነ የምታውቁት ሰው ሞቶ ሰው እያለቀሰና እያጠቡት እንደሆነ በህልም ካያችሁ ይሄ ፍቺ እናንተ አላሚዎች ሃይማኖታዊ ነክ ነገሮች ማስተካከል እንዳለባችሁና እራሳችሁን መገምገም ወይም ደግሞ ወደ ሃይማኖታዊ ነገር ላይ መመለስ እንዳለባችሁ የሚናገር ህልም ነው ማለት ነው። ምክንያቱም ሌላ ሰው ታጥቦ እየታጠበ የሞተ ሰው ስታዩ እናንተን የሚያስጠነቅቅ ነው ማለት ነው። ሌላኛው ህልም ፈቺ ደግሞ ምን ብለው ፈተውታል አንድ ሰው ሲሞት እና ወደ ህይወት ሲመለስ ለምሳሌ የሆነ ሰው ሞቶ ተመልሶ ወደ ህይወት እንደተመልሰ ሞቶ ወደው ሲነሳ ካለማላችሁ እንደዛ የሆነ ሰው ሞቶ ተመልሶ ተነሳ ትላላችሁ እና የሆነ ሰው ሞቶ ተመልሶ ሲነሳ ካለማችሁ የፍቺ ምንድነው የሀጢአትን ንስሐ ሀጢአት አድርጋችሁ ለዛ ነገር ንስሃ ልታደርጉ እንደሆነ ወይም እንዳደረጋችሁ ይገልጻል ማለት ነው። በተጨማሪም አንድ ሰው ወይም አንድ ወንድ በህልም ውስጥ የሞተ ሰው ሲስቅ ማየት ያ ሰው እየሞተ ወይም ደግሞ ሲሞት እየሳቀ ሲሞት ማየቱ ይህ ፍቺ ደግሞ ምንድን ነው? ጥሩ ጤንነትና ጥሩ ነገሮች ወደ ህይወት እንደሚመጡ ይታመናል ማለት ነው። የሆነ የሚያውቀው ሰው እየሞተ ነው፣ ሲሞት ግን ፈገግ ብሎ ወይም እየሳቀ ከሆነ የሞተው ማለት ነው። ሌላ አንድ ሰው ስለ ሞተ ሰው ማለም እና በእሱ ላይ ሲጸልይ የሆነ ሰው ሞታል የሚያውቀው ሰው እሱ ሞተውበት ደግሞ በሱ ለሱ እየጸለይ እንደሆነ በህልም ከተመለከተ ይሄ ፍቺ ሃይማኖታዊ ጥቅም የሚያስገኝን ከባድ ኃላፊነቶችን መሸከሙን ሊያመላክት ይችላል። ህልም አላሚው እንግዲህ ለሃይማኖቱ ምናልባት የአላፊነት ወይም የጳጳስነት ወይም የካህኑ የሆነ የሸፍ ላይ መሆን ብቻ ትልቅ ኃላፊነት በሃይማኖት ነክ ዙሪያ ትልቅ ኃላፊነትን መሸከም ሊያመላክት ይችላል ማለት ነው፣ የሆነ ሰው ሞቶ ሲጸልይለት ከተመለከተ ሌላው ደግሞ ማለት ነው፣ በአልጋ ላይ ሰው ሲሞት ማየት። አልጋ ላይ ተኝቶ ታማሚ ሰው እንግዲህ አልጋ ላይ ሰው ሲሞትን ማየት ግን በህይወት ውስጥ ከፍ ያለና መልካምነት እንደማሳየ ይቆጠራል ማለት ነው። የሆነ አልጋ ላይ ሰው የምታውቁት ሰው ተኝቶ በህልማችሁ እየሞተ እንደሆነ በህልም ካያችሁ፣ ይሄ ፍቺ ለእናንተ በህይወታችሁ ውስጥ ከፍ ያለና መልካም ነገር እንደምታገኙ የሚያሳየ ህልም ነው ማለት ነው። ሌላ በህልም ውስጥ እንዲሁም ሞትን ማለም ብዙውን ጊዜ የምናንጸባርቀው የሚመጣውን መጨረሻውን ሳይሆን ያኔ የመሞትን የመጨረሻ ሳይሆን አዲስ ጅማሬ የሆነ ሰው ሲሞት በቃ የሆነ ሞትን ማለም ማለት በህይወታችው አዲስ ነገር መጀመር ወይም ደግሞ አዲስ ነገር ላይ አብሎ እንደ ለመን መነሳሳት ለአዲስ ህይወት ለአዲስ ነገር ለአዲስ ጅማሬ መነሳሳት ነው የሚያመላክተው። አንዳንድ ሰው ምናልባት የሆነ ሞትን ማለም የሆነ ነገር መጨረሻ ሊያስበው ይችላል። የመጨረሻ ነገር ነው ሊያስቡ ይችላል። መጨረሻ ሰው ጅማሬን ነው ለማለት ነው። ግልጽ እንዲሆንላችሁ ነው። እሺ። ቀጣይ ደግሞ ምንድነው የታመመ ሰው በህልም የሳሟል ሲሞት ካለማችሁ ይሄ አዎንታዊ ምልክት ነው። አዎንታዊ ፍቺ አለው። ምክንያቱም በፈጣሪ ፍቃድ በሽተኛው ከበሽታው ወይም ከህመሙ እንደሚድን ያበስራል። እዚህ ጋር የምታውቁት ሰው ነው። ወደኋላ ግን አባታችሁ ለምሳሌ በእውነታው ታሞ ከሆነ በህልም ሲሞት ፍቹ ሌላ ስለሆነ ወደኋላ ታገኙታላችሁ ፍቹ ነው። አሁን ግን የሆነ የምታውቁት ሰው በህልማችሁ በእውነታው ታሞ በህልማችሁ ሲሞት ካያችሁ ከህመሙ ይፈወሳል፣ ወይም ደግሞ ጤንነቱ የተሻሻለ ይሄዳል፣ ከበሽታው ይድናል ማለት ነው። በሽተኛ ሰው ይኸው የታመመው ያለማችሁት ሰው ካንሰር ካለበት በህልማችሁ ካንስ በካንሰር በሽታ ከሆነ ታሞ ያያችሁት ይህ ሰውዬ ወደ ፈጣሪ ያለውን ቅርበትና የአምልኮ ተግባራትን ለመፈፀም ያለውን ፍላጎት ያሳያል ማለት ነው። በሽተኛው ደግሞ በልብ ህመም የሚሰቃይ ከሆነ ፍቹ ለማን ነው? ለእናንተ ነው። ለምሳሌ ይሄ ያለማችሁት ታማሚ ሰው በካንሰር ከሆነ እናንተ ለፈጣሪ ያላችሁን ቅርበትና የአምልኮ ተግባራትን ለመፈፀም ፈጣሪያችሁ ለመገዛት ፍላጎት እንዳላችሁ ያሳያል። እየታመሙ ያለማችሁት የታመሙ ሰው የምታውቁት ሰው በልብ ህመም ደግሞ ታመው እየሞተ ከሆነ ያለማችሁት፣ ይሄ ደግሞ በህይወታችሁ ውስጥ ጭካኔን እና ፊታዊነትን እንደምታስወግዱ ለሰው መጨከን ወይም አግባብ ያልሆኑ ስራዎችን ማስወገድ እንደምትፈልጉ ወይም እንደምታስወግዱ ያመላክታል። ይሄ ፍቺ ምንድነው? ያያችሁት ታማሚ ሰው በልብ ህመም እየሞተ እንደሆነ ወይም በልብ ህመም መሞትን ካያችሁ ማለት ነው። ሌላው ደግሞ የታመመ ሰው እንደ ሞተ ህልም ዜና ከሰማችሁ፣ እከሌኮ ሞተ እንዴ እከሌኮ የምታውቀው ሰው እኮ ሞተ ተብሎ በህልማችሁ ከተነገራችሁ ይህ ፍቺ በእውነተው አሳዛኝና አስደንጋጭ ዜና እንደምትሰሙ ያመላክታል ማለት ነው። ልክ እንደ በህልማችሁ እከሌኮ ሞተ ተብሎ ተደውሎ ከተነገራችሁ ወይም የሆነ መርዶ ከተነገራችሁ ዜና ማለት መርዶ ለማለት ነው። እናንተም በትክክለኛው ደስ የማይል ወሬ ወይም ደስ የማይል ነገር ትሰማላችሁ ማለት ነው። ፍቺው። የታመመ አሮጊት ወይም አረጋውያን ሲሞቱ ማየት ይሄ ፍቺ ጥንካሬ ማግኘትንና ድክመትን ማሸነፍ አመላካች ነው። እንግዲህ እርጭት ያለ ሰው ወይም የታመመ ሽማግሌ ሰውዬ በህልማችሁ ሲሞት ካለማችሁ እናንተ ድክመታችሁን አሸንፋችሁ ጥንካሬ እንደምታገኙ ያመላክታል። ምክንያቱም ያረጀ ወይም የደከመ ሰው ማለት ለእናንተ ያ ነገር ሞተ ማለት ተወገደ ማለት ነው። ጥንካሬ እንደ አዲስ ልታድሱ ነው ማለት ነው። የድክመታችሁ ሽንፈታችሁ በሙላ ይወገዳል ማለት ነው። አያችሁ ምን ያህል ፍቺ በጣም ደስ የሚል እንደሆነ። ሌላው የምታውቁት የታመመው ሰው መሞትን ማየት የጤንነቱን ሁኔታ መሻሻል ያሳያል። እንግዲህ የሆነ ጎረቤታችሁ የሆነ የሰፈር ሰው ሊሆን ይችላል። ታሟል በእውነቱ በህልማችሁ ደግሞ ይህ የታመመ ሰው ሞተ ስትባሉ የእውነት የሚሞት እንዳይመስላችሁ፣ እንደም ይድናል የጥንነቱ ሁኔታ ይሻሻላል ማለት ነው። በሌላ በኩል ደግሞ በህልም የሞተ ሰው የሞተው የታመመ ህያው ሰው ላይ ለምሳሌ ይሄ ሰውየው ሞቷል ሰውየው የሞተው የታመመ ሰው የሞተው ማለት ነው። በህይወት ላለው ሰው ላይ ሲያለቀስ እንግዲህ ታሟ ሊሞት ነው። በእናንተ ላይ እያለቀስ እናንተ በህይወት እያላችሁ ወይም ደግሞ የሆነ ሰው ከጎኑ ቁሞ በህይወት የቆመ ሰው ላይ በሱ ላይ ሲያለቀስ ከተመለከታችሁ ሟቹ ነው አልቃሹ ሊሞት የደረሰው ሰው። እንዴት የሞተ ሰው ያለቅሳል እንዳትሉ ግን ምንድነው እንግዲህ ታሟ ሊሞት አልጋ ላይ ተኝቶ ወደ ሞት እየሄደ ከጎኑ የሆነ ህያው የሆነ ሰው ቁሟል። ጎረቤቱ የሆነ ሰው ለሱ እያለቀሰበት እንደሆነ በህልም ከተመለከታችሁ ይህ ፍቺ ምንድን ነው? የበሽታው አስከፊነትና የዚህ ሰው የጤና ሁኔታ መበላሸቱን ያመላክታል ማለት ነው። ተግባባ። እኔ ግልጽ የሆን አልመስለኝ፣ ለእኔም ግልጽ ስላልሆን መስለኝ። የሆነ ሰው ታሞ አልጋ ላይ ተኝቷል በእውነታው እና ግን እናንተ በህልማችሁ ይሄ ሰው ሊሞት ነው ታሟል፣ የምታልሙት እንደዛ ነው። ግን በሆነ በጤነኛ ሰው ላይ እያለቀሰ እርዳኝ፣ እባክህ፣ አሞኛል ምናምን እያለ እያለቀሰ ከተመለከታችሁ የእውነትም ይህ ታሞ ያያችሁት የምታውቁት ሰው ጤንነቱ በጣም እየተበላሸ ወይም ደግሞ የጤንነቱ አስከፊ ሁኔታ ላይ የጤንነቱ ሁኔታ እየደረሰ እንደሆነ ያመላክታል ማለት ነው። እርግጠኛ ነኝ እንግዲህ ገብቷቸዋል ብዬ አስባለሁ። ሌላ ደግሞ በታመመ ሰው ሞት ምክንያት የሆነ ሰው ታሞ መሞትን ካለማችሁ በኋላ በዛ ሀዘን እንደተሰማችሁ በህልም ካያችሁ ይሄ ህልም አላሚ ወደ ችግሮችና ቀውሶች እንደሚወድቅ ያመላክታል ማለት ነው። የሆነ ሰው በእውነታው ታሟል እንግዲህ ሞተ ተብሎ ሲነገራችሁ ወይም ሲሞት ካያችሁ በዛ በጣም አዝናችሁ ከተመለከታችሁ ይሄ በእውነታው ደግሞ ችግሮችና ቀውሶች ወደ እናንተ ህይወት ይመጣል ማለት ነው። ሌላው ደግሞ ስለ አንድ የቤተሰብ አባል ሞት በህልም ስታዩ እንግዲህ የቤተሰብ አባል ከቤተሰባቸው አባል በህልማቸው ሲሞት ማየት የሚሰጠውን ፍች እንመልከት። አንድ ሰው ማንኛውም ሰው የዘመዶችን ሞትና የዚህ ዘመድን ሞት ሲመለከት የምታውቁት ሰው ነው፣ ዘመዳችሁ ነው። እሱ ሲሞት ከተመለከታችሁ ይህ ፍች የሚሆነው በቤተሰብ አባላት መካከል ያለውን ግንኙነትና የርቀታችሁ መቋረጥን ሊያመላክት ይችላል። ለምሳሌ በቤተሰብ አባላት የማትጠያየቁ የማትገናኙ ከሆነ እና በህልም ከቤተሰብ አባላት አንዱ ሲሞት ካለማችሁ ይሄ ርቀታችሁ እንደሚቋረጥ እና እንግዲህ ተመልሳችሁ ልትገናኙ እንደሆነ ወይም አንድን ልትሆኑ እንደሆነ ሊያመላከት ይችላል ማለት ነው። ነገር ግን ከቤተሰቦች ውስጥ ቀድሞውንም እንግዲህ በእውነተው የሞተ አጎት ወይ አክስት ሆነ ሰው ከቤተሰባችሁ አባላት ውስጥ በእውነተው የሞተ ነው በእውነት ማለት ነው። እና በህልማት ውስጥ ደግሞ እንደገና ያ የሞተው ሰውዬ ተመልሶ ሲሞት ካያችሁ ይፍች የሚሆነው ለዚህ ሰው መጸለይ እንዳልቻላችሁ ወይም እንደማጸልውለት ትዝ እንደማይላችሁ ያመላክታል ማለት ነው። ያ የሞተው ሰው በእውነታው ሞታል። የምታውቁት ነው። በህልማችሁ ግን ተመልሶ ሲሞት ካያችሁ ረስታችሁታል። ጸሎት ወይም መጸለይ አትጸልዩለትም፣ እንዲ አታረጉለትም ማለት ነው። ሌላኛው ፍቺ ደግሞ አንድ ሰው በህልም ውስጥ ከቤተሰብ ውስጥ አንድ ሰው እንደሞተና ወደ ህይወት እንደተመለሰ ካየ ይህ የተበላሹ ግንኙነቶች ይስተካከላሉ ማለት ነው። ከቤተሰብ አባላት መካከል ሞቶ ተመልሶ ሲነሳ ሞቶ አልኮ ወይ ሞቶ አልነበር እንዴ እንዴት ተነሳ ምናምን ትላላችሁ። በህልማችሁ እንደዛ ካለማችሁ በቤተሰብ መካከል ጸብ ምናምን የተበላሸ ግንኙነቶች ከነበሩ ያ ነገር ተመልሶ እንደሚታደስ እና ሰላም እንደሚወርድ ነው። እሺ ሌላው ደግሞ ወደ ሌላ ፍቺ ስንገባ ደግሞ ምንድነው በህልም ውስጥ ግለሰቡ ሞቶ እንደገና የመመለሱ ይኸው ፍቺ ማለት ነው። በቤተሰብ አካላት በቤተሰብ አካላት ፍቅርና ደስታን ወይም ደግሞ ተመልሶ እርስ በርስ መተሳሰብንም ያመላክታል ማለት ነው። የሆነ ሰው ሞቶ ወደ ህይወት ሲመለስ ካለማችሁ ማለት ነው። በሌላ በኩል አንድ የቤተሰብ አባል ሲሞት ማለም እና በእሱ ላይ ማልቀስ ይሄ ፍቺ የቤተሰብ ችግሮችን ሊያመላክት ይችላል። የቤተሰብ አባል ሞቶ ናት ደጋግሞ ልትልኝ ትችላላችሁ፣ ግን ግልጽ እንዲሆንላችሁ ነው። የቤተሰብ አባል ሞቶ በሱ ላይ ስታለቅሱ አክስት፣ የሆነ ዘመዳችሁ የምታውቁት ነው አይ ሚጋዳችሁ የምታለቅሱ ከሆነ ይሄ ፍቺ ችግሮችን ሊያመላክት ይችላል ማለት ነው። የሆነ ችግሮች ወደ ህይወታችሁ ሊመጣ እንደሆነ ሊያመላክት ይችላል ማለት ነው። አንድ ሰው በዘመዱ ምክንያት ደግሞ የዘመዱ ጓመዝ በዘመዱ ሞት ምክንያት በከፍተኛ ሁኔታ እያለቀሰ መሆኑን ካየ እር በቃ ዘመዱ የሞቱ ብሎ እያለቀሰ እንደሆነ ካየ የፍቺ ምንድን ነው ትልቅ የቤተሰብ ቀውስ ሊያመላክት ይችላል። በእናንተ ቤተሰብ ውስጥ ችግርና አለመግባባቶች፣ በጣም ጸብ ሊፈጠር ይችላል ማለት ነው። ዘመዴ ሞተ ብላችሁ ህልም አላኙ እር እያለ ካለቀሰ በገዛ ቤተሰቦች ላይ ቀውሶች፣ ችግሮች ወይም ረብሻ ሊፈጠር ይችላል እርስ በርስ ልትጣሉ ትችላላችሁ ማለት ነው። ሌላው ደግሞ የአጎታችሁን ሞት ማየት ማለም ደግሞ ኪሳራን እና ድጋፍ ማጣት ነው። የሆነ ነገር እንደምትከሱ እና ድጋፍ እንደምታጡ ነው። አጎታችሁ ሲሞት በህልም ከተመለከታችሁ፣ የአጎት ሞት ምኞቶችን ለማሳካት ተስፋ መቁረጥን ያሳያል። አጋቷችሁ ሲሞት ካለማችሁ፣ ምኞታችሁን ለማሳካት በቃ ተስፋ ቆርጣችሁ እንደተዋችሁት ያሳያል ማለት ነው። ሌላው ከቤተሰብ የሆነ ሰው የእናንተ የቤተሰብ አባል አባል በህልማችሁ ሞቶ የቀብር ስነስርዓት ለማካሄድ ቤት ውስጥ እንደዚህ የሆነ በቃ ለቅሶኛ ምናምን ተሰብስበ ከቤት ውስጥ ከተመለከታችሁ ይሄ ፍቺ ምንድን ነው? ደስታ ወደ ህይወታችሁ ይገባል ወይም ደግሞ ሙሉ ለሙሉ ደስተኛ እንደምትሆኑ ያመላክታል። ለቅሶ ምናምን እንደዚህ ቤት ውስጥ ከተካሄደ ማለት ነው። እናም አንድ ሰው ለዘመዱ ጥቁር ልብስ ለብሶ፣ ሰዎች ተሰብስበው አዝኖ ነው እንደዚህም ከተመለከተ ይሄም እንደዛው ነው። ምክንያቱም ለዚህ ሰው ለምሳሌ እዚህ ጋር በግልጽ ለማድረግ ጥቁር ልብስ ለብሳችሁ ወደ ቀይ ቀብር ስነስርዓት ዘመዳችሁ ሞቶ ሊቀበር ምናምን የቀብር ስነ ስርዓቶች ሊካሄዱ ምናምን አይነት ነገር በህልም ካለማችሁ ይሄ ሰው የሟቹ ሰው ጥሩ መታሰቢያ ና መልካም ስሙን ያሳያል። ወይም ደግሞ ይሄ የሞተው ዘመዳ በህልማችሁ የሞተው ሰው ጥሩ ስም እንዳለው ያሳያል። በእውነታው ባይሞትም በህልም የሞተው ሰው ማለት ነው። ሌላው ደግሞ ምንድነው በህልም ውስጥ አንድ ሰው በህይወት እያለ በህይወት እያለ በሌላ ሰው ሞት ላይ እያለቀሰ እንደሆነ አሁን፣ አህልም አላሚ በህይወት አለ የሌላ ሰው ሌላ ሰው ሞቶበት እያለቀሰ እንደሆነ ካየ ይህ ራዕይ አዎንታዊ ትርጉሞችን ሊይዝ ይችላል፣ ምክንያቱም በቅርቡ መልካም ዜና መቀበልን ሊያመላክት ይችላል። ሌላኛው አፈታት ማለት ነው፣ የሆነ ሰው ሞቶባችሁ በህልማችሁ የምታለቅሱ ከሆነ ምናልባት ጥሩ ዜና ልትሰሙ ትችላላችሁ ማለት ነው። እንደገና ደግሞ አንዳንድ ጊዜ ደግሞ ምን ይሆናል መሰላችሁ፣ አንድ ህያው ሰው በህልም ሲያለቅስ ህያው ሰው የሆነ ሰው ሞተ ብሎ በህልም ሲያለቀስ ማየት ህይወትን የሚያደናቅፉ ህመሞችን እንደሚያጠፋ ወይም አንዳንድ ችግሮችን እንደሚያስወግድም ሊያመላክት ይችላል። ሌላው ሰው ደግሞ እንዲሁ የዘመድ ሞተብኝ ብሎ ደግሞ እሪ ብሎ የሚያለቅስ ከሆነ ያ በህይወት ያለ ሰው፣ ይሄ ረጅም እድሜና ጥሩ ጤንነት ነው የሚያሳየው። ምናልባት እናንተ ላትሆን ትችላላችሁ፣ ሰው ሞተ ብላችሁ የምታለቅሱ ሌላ ሰው በህይወት ያለ ሰው ሌላኛው ሰው ሞተ ብሎ ሲያለቅስ በህልም ካለማችሁ ማለት ነው። የሚያለቅ ሰው ሌላ ሰው ነው። ሞተብኝ ብሎ የሚያለቅሰው ሌላ ሰው ነው። አላሚዎች እናንተ ናችሁ። ይሄ ፍቺ ምንድነው? ረጅም እድሜ እና ምናልባት ጥሩ ጤንነት ለአላሚው፣ ለእናንተ ለምታልሙት ሊመጣላችሁ ወይም ልታገኙ ትችላላችሁ ማለት ነው። እንዲሁ ደግሞ ሌላ ሰው አሁንም የምታውቁት ሰው ሌላ ሰው ሞተበት እያለቀሰ፣ በሌላ ሰው ሞት ላይ እያለቀሰ እናንተ የምታልሙ ከሆነ ችግሮችንና መጥፎ ነገሮችን በሙሉ ህይወታችሁ እንደምታስወግዱ ያመላክታል ማለት ነው። አንድ ሰው በህልም ውስጥ አንድ ህያው ሰው ከሞተ በኋላ ወደ ህይወት መመለሱን እንግዲህ ሞቶ ድጋሚ ወደ ህይወት መመለሱን ካያች ደግሞ ይህ በተለያዩ የውድ ዘርፎች ውስጥ መሻሻሉና አዎንታዊ ለውጦች የተሞላ አዲስ ጅማሮ እንደምትጀምሩ ምልክት ነው ማለት ነው። እንግዲህ የሆነ ሰው ሞቶ ተመልሶ በህልማቹ ተመልሶ ሲመጣ ወደ ህያው ሲሆን ካለማቹ ማለት ነው። እሺ በሌላ ህልም አፈታት ደግሞ ግለሰቡ የገንዘብና የማህበራዊ እድገትን የሚያመጣውን አዲስ ስራ በቅርቡ እንደሚያገኝም ሊተነብይ ይችላል። የሆነ ሰው ሞቶ ተመልሶ ወደ ህይወት ሲመለስ ካለማችሁ የተለያየ ስራ ልታገኙ ትችላላችሁ፣ ወይም ደግሞ የስራ እድገትም ልታገኙ ትችላላችሁ። አንዲት ያላገባች ሴት ልጅ በህልሟ የሞተ ሰው እንደገና ወደ ህይወት ሲመለስ ከተመለከተች ህይወቷ በህይወቷ ተለዋዋጭ ነገር ሊመጣ ለውጥ ሊመጣ እንደሆነ እና ምናልባት የስነ ልቦና ሁኔታ ሊረጋጋ እንዲሁም ደግሞ የማህበራዊ ሁኔታ ሊሻሻል በህይወቷ በአጠቃላይ የሽግግር ደረጃ ላይ ልደርስ እንደሆነ ከዚህኛው ህይወት ወደ ሌላኛው ህይወት ልትለወጥ እንደሆነ ያመላክታል ማለት ነው። የሆነ ሰው ሞቶ ተመልሶ ወደ ህይወት ሲመለስ ካየች እሷ የነበሩ ህይወቶቿ በሙሉ አክትሞ፣ ሌላ አዲስ ሽግግር፣ አዲስ ለውጥ ወደ ህይወቷ ይመጣል ማለት ነው። ባለትዳር ሴት የዘመዷ ሞት ካየች፣ አንዲት ባለትዳር ሴት የሆነች ዘመዷ ሞታ ወይም የሆነ ዘመድ ሞቶ ካየች፣ ይህ ምናልባት ከዚህ ዘመድ ጥቅማ ጥቅሞችን ወይም ደግሞ በጎነት እንደምታገኝ ሊያመላክት ይችላል። ይሄ የሞተው ሰው በእውነታው አለ፣ ግን በህልሟ ሲሞት ዘመዷ ከተመለከተች፣ ይቺ ባለትዳር ሴት ከዚህ ሰው ጥቅሞችን ልታገኝ ትችላለች። ምክንያቱም ስላልሞተ ነው ጥቅም የምታገኘው እንጂ ሞተማ ጥቅም አታገኝም። ሌላው ደግሞ የባሏ የባሏ ሞት ባለትዳር ሴት በህልሟ ውስጥ ካየች ይህ በትዳር ህይወቷ ውስጥ መረጋጋትና ደስታን ሊያንጸባርቅ ይችላል። እንግዲህ በእውነቷ አንዲት ባለትዳር ሴት ባሏ ሲሞት ምንድነው? በለአ መከራ ነው የሚመጣባት። በህልማ አለም ግን አንዲት ባለትዳር ሴት በህልሟ ባሏ ከሞተ ምንድን ነው የሚሆነው? ፍች ማለት ነው። የትዳር ህይወቷ ይረጋጋል፣ እንደገና ደግሞ ደስተኛ እንደምትሆን ነው። ነገር ግን ባሏ እንደሞተና እስካሁን እንዳልተቀበረ በህልም ካየች ይህ እርጉዝ እንደምትሆን የሚናገር ህልም ነው ማለት ነው። ባሏ ሞቶ ካልተቀበረ ወይ ባሌ ሳይቀበር ያችሁን ትጭነቅ ከሆነ እርጉዝ መሆኗ ነው ፍቺው። እርጉዝ እንደምትሆን ይታመናል ተብሎ ተፈቷል። ፍቺው እርጉዝ መሆኗ ነው የሚናገረው ሌላው አንዲት ባለትዳር ሴት የአባቷ ሞት በህልም ስትመለከት፣ ይሄ ፍቺ ምንድ ነው? ረጅም እድሜውን እና ጤናውን ያበስራል ማለት ነው። ባለትዳር ሴት አባቷ ከሞተ ረጅም እድሜ እንደሚኖር ነው። እናቷ ከሞተች ሙት አካል ካየች ደግሞ ባለትዳር ሴት የእናቷ እምነትና የአምልኳን ጥንካሬ ያመላክታል። እናቷ እምነቷ ላይ ጠንካራ እንደሆነች ያመላክታል። በህይወት ያለች እናቷ ባለትዳር ሴት ስትሞት ከተመለከተች ማለት ነው። ነፍሰ ጡር ሴት ደግሞ በቀብር ስነስርዓት ላይ እንዳለች፣ በእውነታው ነፍሰ ጡር የሆነች በህልሟ በቀብር ስነስርዓት ላይ ማንኛውም ሰው ሞቶ ወይም የሆነ ቀብር ስነስርዓት ላይ እንዳለች ስታልም፣ ይህች ከሃይማኖታዊ ጎዳና እና ከፈጣሪ ጋር ያላትን ዝምድና እንደምትርቅ ወይም ደግሞ ከሃይማኖታዊ ነገሮች እንደራቀች ሊያመላክት ይችላል። በህልሟ ውስጥ የሞተን ሰው የሆነ ሰው ሙቶ በህልሟ ስትደብቀው ከተመለከተች የተፈች ነፍሰ ጡር ሴት ይሄ ልትደብቀው ወይም ከሰዎች ጋር ተባብራ የሞተውን ሰው ልትደብቅ በህልሟ እንዲህ ስትሳተፍ ካየች ማለት ነው፣ እያጋጠማት ያለውን የስነ ልቦና ቀውስና ጭንቀት ሊያንጸባርቅ ይችላል። በዲፕሬሽን ወይም ደግሞ በጭንቀት እየተሰቃየች ነው ማለት ነው። ነፍሰ ጡር ሴት እንግዲህ፣ የማይታለም ህልም የለም። በህልሟ የሆነ የምታውቀው ሰው ሞቶ ያንን ለመደበቅ ከሰው ጋር እየተሯሯጡ ሊደብቁት እንደሆነ አስክሬኑ በህልም ከተመለከተች ይህ ፍቺ ምንድን ነው? በጣም በጭንቀት ውስጧ እየተሰቃየ እንደሆነ ለነፍሰጡር ሴት ይሄ ነው ፍቺ ብሎ ፈታውታል ማለት ነው። በሌላ በኩል ደግሞ በሞት እንዲሁ በህልም ውስጥ ካለ ሞትን እንዲሁ ነፍሰጡር ሴት ስታለም ካየች ይህ ተግባሯን መገምገምና ወደ ትክክለኛው መንገድ እንድትቀርብ የሚያስፈልጋትን ነገር ሁሉ ማሟላት እንዳለባት የሚመክራት ህልም ነው ምክንያቱም ነፍሰ ጡር ሆና የሆነ ሞት በቃ የሞት ነገር በህልማ ካለ ነገሮቿን ወይም ስነ ምግባር ማስተካከል እንዳለባት የሚናገር ማለት ነው። ነገር ግን ይላል ከወላጆቿ መካከል አንዱ አንዱ ወይ አባቷ ወይ እናቷ በጨርቅ በከፈን ተጠቅልሎ ካየች ነፍሰ ጡር ሴት ይህ ብዙ ጊዜ በወላጆቿ ፊት ላገኘችው ፍቅርና ጥበቃ ወይም የወላጆቿን ፍቅር እንደሚያስፈልጋት ያመላክታል ማለት ነው። ወይም የወላጆቿ ጥበቃ፣ እገዛ እንደሚያስፈልጋት ያመላክታል፣ ነፍሰ ጡር ስለሆነች ማለት ነው። ምናልባት ከቤተሰቦቿ አባላት በከፈን ተጠቅልሎ ወይ አባቷ ወይ እናቷ በህልም ከተመለከተች ነፍሰ ጡር ሴት ፍቺ ምንድን ነው? እርግዝና ላይ ስለሆነች የቤተሰብ አባላት እንክብካቤ ወይም ጥበቃ እያስፈልጋታል ማለት ነው። አንዲት የተፈታች ሴት ደግሞ በህይወት ያለና በደንብ የምታውቀውን ሰው እንግዲህ፣ በደንብ የምታውቀው በህይወት ያለ ሰው በህልሟ ስታየው ሞቶ ከተመለከተችው ይህ ምናልባት የሚጠብቃትን ስኬትና ደስታ የተሞላበትን ጊዜ ሊያመላክት ይችላል። ነገር ግን በህልሟ በህይወት ያሉ ዘመዶቿ አንዱ ሲሞት እና ሰዎቹ ሲያዝኑ ካየች፣ እዚህ ጋር ፍቹ እንደሚለዩ መቀድም ምንድን ነው? የምታውቃቸው ቅርብ ሰዎቿ ዘመዶቿ በህልሙ ሲሞት ብቻ ከተመለከተች ይሄ የሚጠብቃት ደስታና የተሳካ ጊዜ ነው ያመላክታል። ግን እሳ በህልሟ ከዘመዶቿ አንዱ ሲሞትና በሞቱ ምክንያት ደግሞ ሰዎች ሲያለቅሱ ወይም ሲያዝኑ ካየች ይህ ወደፊት በመካከላቸው ሊኖር የሚችለውን አለመግባባት ሊያመላክት ይችላል በማንና በማን በዚች በአላሚዋና በዘመዶቿ በሟቹ ዘመዶቿ መካከል በህልሟ ሙተው ካየቻቸው ዘመዶቿ መካከል አለመግባባት ሊፈጠር ይችላል ምክንያቱም እነሱ ሙተው ሲለቀስ ስለነበረ ማለት ነው እነሱ ጋር ልትጣላ ትችላለች ማለት ነው ለተፈታች የው ልዩነት አለው፣ ፍችው። ሌላው እቹ የተፈታች ሴት ልጅ ካላት እና በህልሟ ልጇ ሲሞት በህልም ካየች ይህ ፍቺ ከክፉ ሁሉ መጠበቅ እና በሰላም እንደምትኖር ወይም ደግሞ ከመጥፎ ነገሮች በሙላ እንደምትጠበቅ የሚናገር ህልም ነው። እንግዲህ ልጅ ሲሞት ከባድ ነው፣ ግን ይህ ፍቺ ምንድን ነው? የተፈታች ሴት ልጇ ሲሞት ካለመች ከመጥፎ ነገሮች እንደምትጠበቅ ነው። ሌላው ሟቹ የምታውቀው ሰው ከሆነና ይህ ሰው የቀድሞ ባሏ ከሆነ እንግዲህ የቀድሞ ባሏ የተፈታች ሴት በህልሟ ሲሞት ካየች ደግሞ ምንድን ነው ፍቺው? በእሱ ላይ እያለቀሰች ከሆነ በተለይ ሞቶ በእሱ ባሌ ሞተ የቀድሞ ባሌ ሞተ ብላ እያለቀሰች ከሆነ ይህ ፍቺ በህይወቷ ደረጃ ላይ የሚያጋጥማትን የስነ ልቦና ፈተና ያመላክታል ማለት ነው። በቃ የስነ ልቦና ፈተና፣ የስነ ልቦና ቀውስ፣ እየተጨነቀች ድፕሬሽን ውስጥ እንደሆነች ያመላክታል። የቀድሞ ባሏ በህልሟ ሞቶ ሲለቀስ ከተመለከተች ወይም እሷ እያለቀሰች እንደሆነ ከተመለከተች በቃ በጭንቀት እያሳለፈች ነው ማለት ነው፣ ወይም መጭ ጊዜ በጭንቀት የተሞላ ይሆናል ማለት ነው። አንድ ወንድ ወይም አንድ ሰው በህልም ውስጥ የሚያውቀውን ሰው ካየና ይህ ሰው ካለፈው ከሞተ ማለት ነው፣ ይህ ራዕይ እንደ ህልም አላሚ ሁኔታ የሚለያዩ በርካታ አዎንታዊ ትርጉሞችን ሊይዝ ይችላል። እንደ ሁኔታቸው ማለት ነው። ሰውየው ያላገባ ከሆነና አንድ ወንድ ማለት ነው፣ ያላገባ ከሆነና በህልሙ የሚያውቀው ሰው ከሞተ ይሄ ፍቺ ምንድነው? በቅርብ ጋብቻና በህይወት ውስጥ ወደ አዲስ ደረጃ መሸጋገሩን ሊያመላክት ይችላል። አንድ ያላገባ ነጠላ ወጣት ወንድ በህልሙ የሚያውቀው ሰው ከሞተ ምንድን ነው የሚሆነው? እሱ ወይ ሊያገባ እንደሚችል ወይም ደግሞ ወደ ሌላ ህይወቱ እንደሚሸጋገር ወደ ተሻለ ነገር ህይወቱ እንደሚሸጋገር ሊያመላክት ይችላል ማለት ነው። በህልሙ ውስጥ የሞተ ሰው ወንድሙ ከሆነና የሞተው ደግሞ በህልሙ ወንድሙ ከሆነ ይህ ፍቺ ደግሞ ምንድን ነው የሚሆነው? የተትረፈረፈ መልካም በረከት ወደ ህይወት እንደሚመጣ ነው። ወንድሙ ሲሞት አንድ ወጣት ከተመለከተ ማለት ነው። በሌላ በኩል ደግሞ አንድ ወንድ የሚያውቀው ሰው መሞቱን በህልሙ ካዬ ይህ ሰውዬ በሚመጣው ጊዜ ውስጥ በቂ መተዳደሪያ እና ብዙ ጥርነት ብዙ ጥሩ ነገሮች እንደሚያገኝ ሊያመላከት ይችላል ማለት ነው። ሌላው በህልሙ ውስጥ የሞተ ሰው በሳቅ እና በጥሩ ሁኔታ ላይ ፊቱ በቃ ፈገግ ብሎ እየሳቀ ከሆነ በህልሙ ሞቶ የሚያልመው የተስፋ ሁኔታውን ያንጸባርቃል። በቃ ተስፋ እንደ ይሄ ህልም አላሚ ተስፋ እንዳለ ያንጸባርቃል። ሌላው ደግሞ የዓለማዊ ህይወቱ በሙላ እንደሚሳካ ወይም ህይወቱ ምቹ እንደሚሆን ያመላክታል ምክንያቱም ይሄ የሞተ ሰው ፈገግ ብሎ በጥሩ ሁኔታ ላይ እየሞተ ስለሆነ ያለመው ይሄ ህልም አላሚ ህይወቶቹ በሙላ እንደሚስተካከሉ ያመላክታል ማለት ነው እንግዲህ ሰው ሲሞት ካለማችሁ እንዴት ፍቺው በጣም ደስ እንደሚል ይሄ ፍቺ በጣም እየገረመኝ ነው ሌላው የአባት ሞት በህልም ማየት ምንድን ነው እንግዲህ አንድ ወንድ ወይም ማንኛውም ሰው ድጋሚ ለማብራራት ያህል የአባት አባታችሁ በህልማችሁ ሲሞት ከተመለከታችሁ ድጋሚ ለረጅም ጊዜ ስጠብቁት የነበረው ምኞቶችና ግቦች በቅርቡ እንደምትፈጽሙት እና በእናንተ መንገድ ላይ የቆሙትን መሰናክሎች ማስወገድ እንደምትችሉ ያመላክተው ማለት ነው። አባታችሁ ሲሞት ከተመለከታችሁ ይህ ረአይ አንዳንድ ጊዜ የሀዘንን ማስወገድ እና ለህልማላ ሚወት ደስታ እንደሚመጣ የምስራች የሚናገር ህልም ነው ማለት ነው። አባታችሁ ሲሞት እናንተ ግን አባታችሁ ሞቶ ድንግጣችሁ እያለቀሳችሁ ነው የምትነሱት። እዚህ ጋር ግን የአባታችሁ መሞት ለእናንተ ችግሮችን ማስወገድ እና በጣም ደስታ ወደ ቤታችሁ እንደሚሞጣ ነው። በሌላ በኩል ደግሞ ይላል አንድ ሰው አባቱ በህልሙ ሲሞት ካይና አባቱ በእውነታው ግን በህመም የሚሰቃይ ከሆነ እንግዲህ፣ በጣም ታማሚ ከሆነ በእውነታው በህልሙ አባቱ ሲሞት ካየ ይሄ ፍቺ የአባቱ ሞት እየቀረበ መሆኑን ሊያመላክት ይችላል። እዚ ላይ ብቻ ነው ደስ የሚያል ፍቺ ያለው ማለት ነው። ሌላ የአባቱ ሞት በህልም አይቶ የሚያዝን እንግዲህ አንድ ተማሪ አባቱ ሞቶ እያዘነ ከሆነ በህልሙ ከተመለከተ ህልም አላሚ ደግሞ ተማሪ ከሆነ ይህ በትምህርቱ ላይ ወድቃለሁ አልወድቅም የሚል ፍርሃትና ጭንቀት እንዳለበት ሊያንጸባርቅ ይችላል። ሌላው ደግሞ ምናልባት ፈተና ላይ ከሆነና በህልሙ ያለመው አባቱ ሞቶ እያዘነ ከሆነ ምናልባት በፈተና ወቅት ጥሩ ውጤት ላያገኝ ይችላል፣ ወይም ደግሞ አንዳንድ ችግሮች ሊያጋጥሙት ይችላል ማለት ነው። ተማሪ ሰው ይህንን ካለማ ማለት ነው። አንድ ሰው የወንድሙን ሞት በህልም ካየ ይህ የሚያሳዝኑ አንድ ሰው በህልሙ የወንድሙን ሞት ከተመለከተ የሚያሳዝኑ እድገቶችን ወይም ስሜቱንና ስነ ልቦና የምኞቶች ላይ አሉታዊ ተጽዕኖ የሚያሳድሩትን ችግሮች በሙሉ ላይ የሚጠበቁትበትን መጥፎ ነገሮች በሙላ ያስወግዳል ማለት ነው። ይህ ላይ የጭንቀት ወይም የጤና ቆሶች ነጸብራቅ ሆኖ ይታያያል። ይህም ከህይወቱ መረጋጋትን ያስወግዳል ማለት ነው። የወንድም ሞትን በህልም ውስጥ የማየት ትርጓሜ ይላል። ሌላው የወንድም ሞትን በህልም ማየት የሚፈልገውን አላማና ግብ እንዳያሳካ የሚያግዱ ተግዳሮችን መኖራቸውን ሊያመላክት ይችላል። እንዲሁም የህልም በህልም አላሚው የተለማመዱ አንዳንድ ተቀባይነት የሌላቸውን ባህሪያት ሊያንጸባርቅ ይችላል። ይሄ ለወንድ አይደለም፣ ለሴት ነው። አንድ ሴት ወንድሟ ከሞተ ማለት ነው። ለወንድ ሲሆን ቅድም ጥሩ ፍቺ ነው የነበረው። ሌላ ይሄ ግን አንድ ሴት ወንድሟ ከሞተ ምናልባት የምትፈጽማቸውን አንዳንዴ የምትለማመዳቸውን ጥሩ ያልሆኑ ተግባራቶች እንዳሉ፣ ጥሩ ጥሩ ያልሆኑ ነገሮችን ቀስ በቀስ እየተለማመደች እንደሆነ ሊያመላከት ይችላል። ሌላው ደግሞ እንዲሁም ወንድሟ ሲሞት ከተመለከተች አንዳንዴ የስነ ልቦና ጭንቀቶች፣ ዲፕሬሽኖች ወይም የምታሳልፋቸው አስቸጋሪ ጊዜያቶች አሉ ማለት ነው። ውድ ተመልካቾች እንግዲህ የቻልኩትን ያህል ለምን እናንተ ብዙም ጊዜ ስለምጠይቁኝ ነው። በሞት ዙሪያ ድጋሚ ይዤላችሁ የቀረብኩት ማለት ነው። የቻልኩትን ያህል ለማብራራት ሞክሬያለሁ። የሞተ ሰው ተመልሶ ተመልሶ ሲነሳ፣ ወይም ደግሞ በህልም ሞቷል ብላችሁ ያላችሁ ሰው እንደገና ወደ ህይወት ሲመጣ፣ ወንድም ሲሞተ፣ አጎት ሲሞት፣ ወንድ ሁሉም በአጠቃላይ እንዲህ አድርግ ይዤላችሁ ቀርቤያለሁ። ያልገባችሁ ነገር ካለ ደግሞ ኮመንት ላይ አስቀምጡልኝ። እኔ ለማብራራት የቻልኩትን ሞክሬያለሁ። በተረፈ ደህና ቆዩ። በቀጣይ ህልም እስክንገናኝ ድረስ መልካም ጊዜ።